ጤና አስጥልኝ ክቡራና ክቡራን በያላችሁበት እግዚአብሔር ሰላም ከሁላችን ጋር ይሁን በማለት መርሃ ግብራችንን ጀምረናል። ይህን መንፈሳዊ ፔጅ ላይክ በማድረግ ሰብስክራይብ በማድረግ ሁሌም አቀርብላችሁ ደግሞ እንዲደርስላችሁ የደውሏ ምልክት በመጫን ከኔ ጋር አብራችሁ ቆዩ በማለት የዛሬውን መርሃ ግብራችንን ጀምረናል። እንግዲህ ለተከታታይ ሳምንታት ማህሌተ ጽጌ ከተጀመረ ጀምሮ የማህሌተ ጽጌ ትርጓሜን ሳቀርብላችሁ ነበረ እንደምታውቁት። ዛሬም ደግሞ የጥቅምት 21ን የ2014 ዓመተ ምህረት ሌሊት የሚቆመውን ማህሌተ ጽጌ ንባቡንም ትርጓሜውንም አሰማችኋለሁ። ንባቡን ትርጓሜውን አውቀን ደግሞ ማህሌቱን ስንቆም ከዛ ጣይመ ዝማሬ ጋራ ምስጢሩን አውቀን ስንቆም በጣም ህሊናችን ሰማየ ሰማያት ይገባል። በቅድስት ድንግል ማርያም ፍቅር ጣዕመ ፍቅር በእውነት ውስጥ ስጋችን፣ ነፍሳችን፣ መንፈሳችን ሁሉ ይደሰታል ይረካልና ትርጓሜውን አሰማችኋለሁ። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሆንልን። ጥቅምት 21 በሚቆመው ማህሌተ ጽጌ ላይ የመጀመሪያው ማህሌተ ተጽጌ እንዲህ ይላል።

አበባና ብርሂት የዓለም ፀሐይን የወለደች ማርያም እናትሻና ሶስተኛዋንና አራተኛዋን ዕለት ትመስላለች። ዳግመኛም ሰባተኛዋ ዕለትን ትመስላለች። በሰማይና በምድር ላሉ እረፍት የሆንሽ የነፃነት ምልክት ሰንበት አንችን አፍርታለችና የሚል ልዩ ምስጋና ነው። እንግዲህ አባ ጽጌ ድንግል ከአባ ገብረ ማርያም ዘደብረ ብርሃን ጋራ በመሆን የደረሰው እንግዲህ ቅድስተ ቅዱሳን ድንግል ማርያም በሰባቱ ዕለታት ትመሰላለች። በተለይ በውዳሴ ማርያም ትርጓሚያችን ላይ እንተረጉመዋለን። ቅድስት ድንግል ማርያም ከዕለተ እሑድ እስከ ዕለተ ቀዳሚት ባሉት እለታት እንዴት እንደምትመሰል በተለይ በትርጓሜ ላይ በስፋት ይታተታል። ያንን ትርጓሜ ደግሞ ብዙዎቻችሁ ፍልሰታ ውዳሴ ማርያም ስተረጉም አሰምቻችኋለሁ። ትርጓሚውንም እስቲ ለማስታወስ ሰምተነው እንድንመለስ ባክብሮት ጋብዛቸዋለሁ። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለሽ። በዕለተ እሑድ ለአስራው ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያተ ግብሩ ብህላው ይሁን እንዲለው ስራው ፍጥረት ጌታ ተገኝተዋልና በዕለተ ሰኑን ትመሰላለሽ። በዕለተ ሰኑ ከዚህ እስከ ብሩ ሰማይ መልቶ የነበረው ነው። ከሦስት ከፍሎታል። አንዱን ዙሪያውን አጎልጉዶ በጽንፈ ምድር ወስኖታል። ውቅያኖስ ይባላል። አንዱን ወደ ላይ አውጥቶ ሰቅሎታል። የብርሃን መመላለሻ ነው፣ ጠፈር ይባላል። አንዱን ከጠፈር በላይ አኑሮታል፣ ሃኖስ ይባላል። የማይረጋ ብዝ ነው። ጠፈር የመቤታችን ብርሃኔ ጌታ ይህ የጠፈር ምሳሌ ሆነች እንጂ መቼ ዕለት ውስጥ ምሳሌ ሆነች ብሎ አይፈርስ ማለት የመቤታችን ብርሃኔ ጌታ ጠፈር ጌታ ከመቤታችን የነሳው ሥጋ ምሳሌ በለተሰሉስም ትመስላለች። በለተሰሉስ ለታብቁል ምር ሀመል ማለ ሳይል ዘዘራ በበዘሩ ወበበዘመዱ በበዝ ይሁን በበነገዱ በበፍሪሁ ወበበ አምሳሉ ባለ ጊዜ በጽፍር የሚለቀሙ አትክልት፣ በማጭድ የሚታጨዱ አትክልት፣ በምሳር የሚቆረጡ እፅዋት ለስጋውያን ምግብ የሚሆኑ እንበለዘር ተገኝተዋል። ከእሷም ለመንፈሳውያን ምግብ የሚሆን ጌታ እንበለዘር ተገኝተዋልና ይህ ይህማ የምድር ምሳሌ የሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ አይፈርስም። እለት የእመቤታችን ምድር የማይጸኗ ፍሬ የጌታ ምሳሌ በለተረቡም ትመሰላለች። በለተረቡ ለይኩኑ ብርሃናት አቤት ውስጥ ጠፈረ ሰማይ ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ ከዋክብ ተገኝተዋል። ከሷም ፀሐይ ጽድቅ ጌታ ተገኝቷልና በለታ ሐሙስም ትመሰላለች። በለታ ሐሙስ ለታውጽ ባህር ዘመደ እንስሳ ዘይታወት ዘቦ ላይ ሊው መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በግሬ የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት የዋን ሆነው ጸንተው የሚኖሩ የባህር ፍጥረታት ተገኝተዋል። ከዚሁም በረው በረው ይሄዱዋሉ፣ ከዚው ይቀርበዋሉ። አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረው በረው ይሄዱ የይጥሙቃን፣ ከዚው ይቀርበው የጥሙቃን። አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ጸበገዳም ሲጸና ቸ ወደ ተላለም ተላለም ሲጸናባቸው ወደ ጸበገዳም የሚሉ የመናንያን የመነኮሳት ምሳሌ። ምህረ ወድቅ ጻድቅ ወምህረ ተነሳ እንዲል ባቲ በረከት ይላል ብሎ በልባቸው የሚሳቡ በከብታቸው በንብረታቸው ነግደው ከሚስታቸው ወልደው ስጋ ወደሙ ተቀብለው ወአስራት በኩራት አውጥተው ሚኖሩ የሚመናን ምሳሌ በእግራቸው የሚሽከረከሩ ምሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፍ የሚበሩ ተመስጦ ያላቸው የሰማያት ጌታችን ባህር የጥምቀት ምሳሌ። በዕለተ ዓርብም ትመሰላለች መሰላለሽ በዕለተ ዓርብ ንግበር ሰብአ በአርአያነ በአምሳሊነ ባለ ጊዜ ቀዳማዊ አዳም አዳም ከህቱም ምድር ተገኝቷል። ከሷም ዳግማዊ አዳም ጌታ በህቱም ድንግልና ተወልደዋልና። በዕለተ ቀዳሚትም ትመሰላለች መሰላለሽ ዋመሳቤ ዕለታ ይረፈ እግዚአብሔርም ሁሉ ግብሩ ዘሐዘ ይግበር ባለ ጊዜ ስጋው ይረፍ ተገኝቶባታል። ከሷም የመንፈሳውያን ረፍት የሚሆን ጌታ ተገኝቷልና። እንግዲህ ውዳሴ ማርያም ትርጓሜን ሰምተን እንደመጣ ነው። ቅድስት ድንግል ማርያም ከዕለተ እሑድ እስከ ዕለተ ቀዳሚት ባሉት እለታት ትመሰላለች። አሁን ደግሞ በምናየው ማህሌተ ጽጌ ላይ አባ ጽጌ ድንግል ደግሞ ሐናን ነው የሚመስላት። ሐና ቅድስታና እነዚህ ዕለታት ይመስላታል። በተለይ ከዕለታት መርጦ በለተ ሰሉስ ወይም በማክሰኞ በለተ ረቡዕና በለተ ቀዳሚት ወይም በሰባተኛው ዕለት መስሎ ትመስል ምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ ካይበት ትመስል ሳቢተ ዕለተ እስመ ፈሪየት ኪያኪ ተአምረ ግእዛም ሰንበተ ለእለበ ሰማይ ወምር ዘኮንኪ ረፍተ በማለት ቅድስት ድንግል ማርያምን የወለደችውን ሐናን በማክሰኞ ዕለት ይመስላታል። በለተረቡ ይመስላታል። በለተቀዳሚት ይመስላታል። ምስጢሩ ምንድን ነው የሚለውን አሁን እያብራራላን እና እንግዲህ ቅድስ ድንግል ማርያም በለታት እንደምትመሰል ሁሉ አሁን ደግሞ ሀና በለተ ማክሰኞ ጽጌ ድንግል ይመስላታል። እንደምታውቁት በለተ ሰሉስ ማክሰኞ አዝሬት አትክልት እጽዋት ተገኝተዋል። በተለይ ስለዚህ አበባ አንቺን አስገኝታለችና ሐናን በማክሰኞ ለተመስላታለው ብሎ ሊቁ አባጽጌ ድንግል ያነሳታል። ምክንያቱም ቅድስት ድንግል ማርያም በመጀመሪያዋ በእለተ ሰሉስ በተፈጠረችው የገነት አበባ ትመሰላለችና ነው። ለዚህም ስለመጀመሪያው አበባ የጻፈልን አባታችን ሄኖክ ነው፣ የአዳም ሰባተኛ ትውልድ ሄኖክ የሆነው ሄኖክ በምዕራፍ ሰባት ከቁጥር አንድ እስከ ሀያ ሁለት ምን ይላል? የከበሩ ሰባት ተራራዎች አየሁ ይላል። ሙሉን አንቡት። ሰባተኛውም ተራራ በነዚህ መካከል ነው ይላል፣ በስድስቱ መካከል እንደሆነ ይጠቅሳል። ቁመታቸው ግን እንደ አትሮነስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ። ከነርሱ አንዱስ እንኳን ለኔ የሸተተበት ጊዜ ከቶ የለም። እንደርሱም ያሉ ሌሎች አይሸቱም። ከሽቱም ሁሉ ይልቅ ይሸታል ቅጠሉም አበባውም እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም ይዛፍ እንሆ ያማረ ነው፣ ለማየትም ያማረ ነው፣ ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደድሁ ነው አያልሁ ይላል በመጽሐፍ ሄኖክ ምዕራፍ ሰባት ከቁጥር አንድ እና ሄኖክ የተመለከታቸው እንግዲህ ሰባት ተራራዎች አሉ። ሰባተኛዊቱ ተራራ እንግዲህ በመካከል ያለሽ ናት እና ሊቃውን ሲያመሰጥሩት ይህ ሄኖክ የተመለከታቸው ስድስት ተራሮች በስድስቱ ቃላት ወንጌል ያመኑ የሚመናን ምሳሌ ናቸው። ሰባተኛይቱ ተራራ ደግሞ የቅድስት ድንግል ማርያም አምሳል ናት። ሰባት እንደምታውቁት ፍጹም ቁጥር ነው። እስመሁል ቁሳብ በሀበብራውያን ፍጹም ውእቱ ይላል። እመቤታችንም በክብር ፍጽምት ናት። ያችን ተራራ የመዓዛ እጽዋት እንደከበቧት እመቤታችንም በጻድቃን መዓዛ ንጽህና፣ ቅድስና ተከባለች ካሉት ዛፎች ሁሉ ደሞ እንደርሷ የሚሸት የሚመስላት የሌለችው በመካከላቸው ያለችው አንዲት ዛፍ ደግሞ ያው ቅድስት ድንግል ማርያም ምሳሌ ናት። ምክንያቱም የቅድስት ድንግል ማርያምን ማዓዛ ንጽህና ማዓዛ ድንግልና ከጻድቃን ንጽህና ድንግልና ጋር የሚመሳሰል አይደለም፣ የእሷ ልዩ ስለሆነ ነው። የማይጠወልግ ቅጠሏ አበባዋ እንደማይረግፍ፣ ቅጠሏ እንደማይጠወልግ፣ ለዘላለም የማይለወጥ የዘላለማዊ ድንግልና አምሳል ነው እና ፍሬው ብዙ እንደሆነ በሷም እሷም በድንግልናዋ የሚገኘው ክብር ብዙ መሆኑን ታላቁ አባት ሄኖክ ሲጠቁም ነው። ያቺ ፍሬዋ እንደ ዘንባባ የተነባበረ እንደሆነ የመቤታችንም ክብሯ እጅግ የበዛ መሆኑን ያሳያል። ተፈጣሪ መልእል ተፍጡራናትና አንድም የዛፏ ፍሬ የልጇ የፍሬ ሕይወት የክርስቶስ ምሳሌ ነው። ያ ፍሬ ሲቆርጡት እየተካ እንደማያልቁሉ ለቤዛ ብዙሀን የተሰጠ የጌታ ቅዱስ ሥጋው ክቡር ደሙ እለት እለት እየተሰዋ ሲሰጥ የመኖሩ ምሳሌ ነው። ያ ዛፍ ሄኖክ እንዳለው ነው። በዓይነ ለማየት ያማረ አስደሳች እንደሆነ ሁሉ በመቤታችንም ንጽህና፣ ቅድስና፣ ድንግልና የሚገኘው ክብር ለዓይነ ልቡና ደስ የሚያሰኝ መሆኑን ይጠቁማልና ሄኖክ የተመለከታት ያቺ አበባ፣ ያቺ ቅጠሏ ማይጠወልገው አበባዋ ማይረግፈው ዛፍ በለተሰሉስ እንደተገኘች ንጽህናዋ፣ ቅድስናዋ፣ በተለይ ደግሞ የማይለወዝ ዘላለማዊ ድንግልናዋ ታላቅ ነውና ሃና ቅድስታና እችና አበባ ያስገኘች እለተ ሰሉስን ትመስላለች በማለት ሊቁ ያመሰጥራል። ኤፍሬምም ምን ይላል? ኮንኪ አዝቀ ንጹሃ ይላል። ነፋሳት ያልወዘወዟት ሐሮረ ፀሐይ ያላጠወለጓት ለታብቁል ታብቅል ባለው ቃል ከልምላሜ ከአበባ ከፍሬ የተገኘሽ ግራ የተሰሉስ አንቺ ነሽ በማለት ያቺ አበባ አቺ ያቺና አበባ ነፋስ እንዳልወዘወዛት ሐሮረ ፀሐይ እንዳላጠወለጋት እመቤታችንም ጽነተ ስጋ ጽነተ ነፍስ የለባትም። በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ያማረች የከበረች ያጌጠሽ ናትና በለተ ሰሉስ ትመሰላለች። ለዚህ ነው ትመስል ምኪ ማርያም እለተ ሳልስ ተወራ ቤተ ሶስተኛዋን እለት ትመስላለች። ምክንያቱም አበባ አንችን አስገኝታለች እና ያቼኖክ የተመለከታት አበባ በለተሰሉስ እንደተገኘች ቅዱስ ፍሬህይወት ክርስቶስን የወለደችልን አማናዊት አበባ ድንግል ማርያምም ያስገኘቻት ደግሞ የወለደቻት ቅድስት ሀናናትና ሀናን ሊቁ በዚህ መስላታል ማለት ነው። ወራ ቤተ አራተኛዋን ለት መስላለች። ምክንያቱም ምክንያቱ ዘወለደት ጽጌ ካለ በኋላ ወፀሐየ ዓለም ብርሂተ ብርሂት የሆነችውን የዓለምን ፀሐይ አንቺን አስገኝታለችና በዕለተ ረቡዕ መስላት አለው ይላል። በዕለተ ረቡዕ እንደምታቁት ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ቅድስታና ደግሞ ቅድስት ድንግል ማርያምን ወልዳለች። ድንግል ማርያም በፀሐይ ተመስላለች። ፀሐይ ለምንድ ነው በፀሐይ የተመሰለችው ሲባል እንደምታውቁት ፀሐይ ምልአት አላት፣ ሁልጊዜ የሞላሽ ናት። ቅዱስ ጳውሎስ የቅዱሳንን ክብር ሲመስል ካል ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው ወካል ክብሩ ለወርኅ የጨረቃም ክብሩ ሌላ ነው። ወካል ክብሩ ሙለ ከዋክብት የከዋክብትም ክብራቸው የተለያየ ነው። ኮከብም ኮከብ ይኄይስ ክብሩ አንዱ ኮከብ ካንዱ ኮከብ ይበላለጣል። ሙታንም ሲነሱ እንደዛ ነው ይላል። ቅድስት ድንግል ማርያም በፀሐይ ተመስላለች ምክንያቱም ፀሐይ ሁሌ ምሉ እንደሆነች ወይም ምልአት እንዳላት ቅድስት ድንግል ማርያም በሃይማኖትም በምግባርም በንጽህናም በቅድስናም በዘላለማዊ ድንግልናም የመላች ናት ማለት ነው። ክብሯ የማይጎድል ነው። ስለዚህ ያቺ ፀሐይ በብርሃኗ መጉደል እንደሌለባት ቅድስት ድንግል ማርያምም ክብሯ የማይጎል መሆኗ ያቺ ፀሐይ በብርሃኗ መልታ እንድትኖር እመቤታችንም በቅድስና ጸንታ ትኖራለችና፣ ቅድስታና አበባ አንችን ፀሐይ አንችን በማስገኘቷ በለተሰሉስ መስላት አለው፣ በማክሰኞለት ለት ማለት ነው። በለተረቡ መስላት አለው ካለ በኋላ እንደገና ካይበት መስል ሳቤ ተለተ ሰባተኛዋን ዕለት ትመስለኛለች ይላል ሰባተኛዋን ዕለት ትመስለኛለች ምክንያቱም አለ ራሱ አባጽጌ ድንግል ሲጠቅስ ማለት ነው ምክንያቱም ሲያስረዳ ካይበት እመስል ሳብዕተ ዕለተ እስመ ፈርየት ኪያኪ ተአምረ ግዕዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ እረፍተ ምክንያቱም አለ በሰማይና በምድር ላሉ እረፍት ይሆን የነጻነት ምልክት ሰንበትን አንቺን አፍርታለችና ስለዚህ በዕለተ ቀዳሚት እመስላታለሁ አለ ያቺ እለተቀዳሚት እረፍት እንደተደረገባት ሁሉ ቅድስት ድንግል ማርያምም ከልጇ አማልዳ ለጻድቃን እሴት ለሀጣን ስሬ የታሰጥታ እረፍተ ነፍስ ሀጣን እንዲያርፉ ታደርጋለች ከልጇ በማልዳ ስለዚህ እረፍተ ነፍስ ምታሳርፍ በምልጃዋ ቅድስት ድንግል ማርያምን ቅድስታና ወልዳታለችና ቀዳሚትን ትመስለኛለች፣ በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ በማህሌተ ጽጌ ድርሰታቸው ላይ እንግዲህ ቅድስት ድንግል ማርያምን አክብረዋል፣ አወድሰዋል። ይሄ እንግዲህ የመጀመሪያው ነው። ከዛ በመቀጠል ሁለተኛው ማህሌተ ጽጌ ደግሞ እንዲህ ይላል። ስብሃተ ፍቅርኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይፈርህ አባረ ዛያረጥብ የብሰ ወይ የብስ ባሕረ እስመ ብኪ ጠለ ተአምር እንተረዳቶ ነጸረ ጌዲዮን ሀበ ሰፋ አምሳለኪ ጸምረ። ወደ አማርኛ ስንመልሰው ማርያም ሆይ የፍቅርሽ ምስጋና ሁሉ ጊዜ በሁሉ አንደበት ያብባል፣ ድርቅንም አይፈራም የብሱን ያረጥባል ባሕሩን ያደርቃል። አምሳሌሽ የሚሆን ጸምርን በዘረጋባት ቦታ ጌዲዮን አወራረዱን ያየው ተአምር ጠል ባንቺ አለና የሚል እጅግ እጅግ እጅግ እጅግ ድንቅ ምስጋናን ነው የደረሰው። እንግዲህ ስብሃተ ፍቅር ኪ ማርያም ኩሎ አሚረ በልሳነ ኩሉ ይጸጊ ወይ ይፈራ አባረ ዛያረጥብ የብሰ ወይብስ ባሕር እስመ ብኪ ጠለት አእምር እንተ ረደት ነጸራ ጌዲዮን ሀበ ሰፋ አምሳ ለኪ ጸምረ በማለት ሊቁ ያነሳል። ይሄንን እንግዲህ ምስጢሩን በምናነሳበት ጊዜ ድርቅን አይፈራም በሁሉ አንደበት ያብባልና የፍቅርሽ ምስጋና በማለት ነው ሚናገረው። እንደምታውቁት እንግዲህ ድርቅ በመጣ ጊዜ አበባ ይጠወልጋል፣ አበባ ይደርቃል። አበባ ሁልጊዜ እንዳበበች አትቀርም። ወቅቷ ሲያበባ ወቅት ሲያልፍ መድረ አይቀርም መክሰሙ አይቀርም መርገፉ አይቀርም እንግዲህ አበባ በድርቅ ይደርቃል። የቅድስት ድንግል ማርያም ምስጋና ግን አይጎልም እንደ አበባ ወቅቱ ካበቃ በኋላ እንደሚከስም አይደለም። የሷ ምስጋና ትውልድ ትውልድ ዘያልፍ ትውልድ ዘይተርፍ ሁሉ የሚያመሰግናት ነው። ያለፈው ትውልድ ያመሰግ አመስግኗት ነበር። በነቢያት ብንሄድ ንጽሕናዋን፣ ቅድስናዋን ዘላለማዊ ድንግልናዋ ክብሯ እየተገለጸላቸው ትንቢት ይናገሩ ነበረ። ሐዋርያትም በመላው ዓለም ዞሮ ሲያስተምሩ ንጽሕናዋን፣ ቅድስናዋን ሰብከዋል። ዓለም እስኪያልፍ ድረስ የሚነሱ ሊቃውንት ደግሞ ምስጋናዋን፣ ክብሯን ይናገራሉና

አይፈራም በቃ ወይ ይፈራ አባረ ድርቅና አይፈራም። የፍቅርሽ ምስጋና በልሳነ ሁሉ ይጸጊ በሁሉ አንደበት ያብባልና በማለት መስክረዋል። ዳዊትም ህየን ታዘውክ ይተወልዱ ለኪ ደቂቅ ባባቶችሽ ፈንታ ለጆሽ ተተኩልሽ በማለት ንጽህናዋን፣ ቅድስናዋን በተናገሩ በአባይት ነቢያት ፈንታ ደቂቅ ነቢያት፣ በነሱ ፈንታ ሐዋርያት ሰባርዴት ሊቃውን ትየተተኩ አለም እስከ 1000 ድረስ የሚነሱ መምህራን ንጽህናዋን፣ ቅድስናዋን፣ ምሳሌዋን የሚናገሩ ናቸውና ሊቁ ይሄንን ይላል። ይህ ብቻ አይደለም። በሉቃስ 1 48 ላይ እሷ ራሷ ቅዱስ ገብርኤል ነገደ መላእክትን ወክሎ ሲያመሰግናት፣ ኤልሳቤጥም ቅዱሳንን ወክላ ቅዱሳትን ወክላ ስታመሰግናት፣ እንግዲህ በቅዱስ ገብርኤልና በኤልሳቤጥ ብቻ ተመስግኛ አልቀረንም። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብላ ተናግራለችና በልሳነ ሁሉ ይጸጊ የፈረራ ባረ ብርዱን የማይፈራ ድርቁን የማይፈራ በትውልድ ሁሉ የሚያብብ የሚያፈራ፣ ንጽሕናዋ፣ ቅድስናዋ፣ ምስጋናዋ፣ ዘላለማዊ ድንግልናዋ በትውልድ ሁሉ ይነገራልና ሊቁ ይህንን አየ። ከዛ በኋላ ደግሞ በጣም በሚገርም መልኩ ባሕሩን የሚያደርቅ የደረቀውን የሚያረጥ ያን ድንቅ ተአምሯን ጠለ ሕይወት ክርስቶስ የወለደች ቅድስት ድንግል ማርያምን ጌዲዮን ባያት ብዝት ግምጃ መስሎ ሊቁ ያመሰግናል። እንግዲህ ጌዲዮን በመጽሐፈ መሳፍን ምዕራፍ 6 ከቁጥር 36 እስከ 40 በአውድማው የዘረጋት ያቺ ብዝት ግምጃ እጅግ ትደንቃለች። እንዶ መልአኩን ምን ይለዋል? ጸምር ለዘርጋ ይለዋል። ጠሉ፣ ከሰማይ የሚወርደው ጠል በብዝት ላይ ይውረድ፣ ዳርና ዳሩ ግን ደረቅ ይሁን ይለዋል። መልአኩን ይሁን ይልሃለው። እንግዲህ ጠሉ ብዝት ላይ ወረደ፣ ዳርና ዳሩ ደረቀ ማለት ነው። እንግዲህ ይሄ ነው እርጥቡን ደረቅ ደረቁን እርጥብ ያደርጋል ያለው። ይሄውም ለጊዜው ተደረገ። ፍጻሜው ግን ጸምር የእስራኤል ነው። ጠል የረድኤተ እግዚአብሔር ምሳሌ ነው። ጠሉ ወደ ጸምሩ መውረዱ እስራኤልን የመርዳቱ በዳርና በዳር አለመውረዱ ደግሞ አሕዛብን ያለመርዳቱ ምሳሌ ነበረ። ፍጻሜው ግን ጌዲዮን የዘረጋት ጸምር ጠሉ የወረደባት የእመቤታችን ምሳሌ ናት። ጠሉ የጠለ ምሕረት የክርስቶስ ምሳሌ ነው። ጠል ወደ ጸምር መውረዱ ጠለ ምሕረት ጌታ በእመቤታችን የማደሩ ምሳሌ ያመለክታል። በዳርና በዳር አለመውረዱ ደግሞ ጌታ በሌሎች ሴቶች ያለማደሩን ምስጢር ሲገልጽለት ነበረ እንደገና ደሞ ጌዲዮን ጸምር ልዘርጋ አለው ይሄ ጸምሩ ደረቅ ይሁን ይሄ ብዝት ግምጃው ደረቅ ይሁን ጠል ደግሞ በዳርና በዳውሪ ይውረድ በማለት ደግሞ በአንጻራዊነት ጌታን ይጠይቀዋል ይሁንልህ ይለዋል እንዳለውም ተደርጓል። ለጊዜው ጸምር የእስራኤል ነው፣ ጠሉ የመቅሰፍተ እግዚአብሔር ምሳሌ ነው። ጠል ወደ ጸምር ላይ አለመውረዱ እስራኤልን ያለማጥፋቱ፣ በዳርና መውደር በዳር መውረዱ ግን አሕዛብን የማጥፋቱ ምሳሌ ነበረ በጌዲዮን ዘመን። ፍጻሜው ግን ጸምር የእመቤታችን ምሳሌ ነው። ጠል የዘር የሩካቤ ምሳሌ ነው። ጸምሩ ደረቅ መሆኑ እመቤታችን ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስ የመውለዷ አምሳል ነበረ። ዳርና ዳሩ የሌሎች ሴቶች ምሳሌ ነው። ያ ጠል በዳርና በዳር መውረዱ፣ ሌሎች ሴቶች ግን በዘር በሩካቤ መውረዳቸው ምሳሌ ነው እና እመቤታችን ያው እንግዲህ ጸምረ ጌዲዮን የጌዲዮን ጸምር ተብላ ትጠራለች እና ሊቁ አባ ሕርያቆስም በቅዳሴው በቁጥር ሰላሳ አራት ላይ ጸምር ዘጌዲዮን የጌዲዮን ጸምር አንችነች በማለት ያው ያመሰግናታል። አባ ጊዮርጊስም በአርጋኖን መጽሐፉ ላይ ምን ይላል? ጸምረ ጌዲዮን ትትሜሰል በድንግል የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር በመለዋ ደረቅ ስትሆን በላይኛው ዝናብ ካፊያነት ለምልማ ተገኝታለችና ከሰማያዊ አባቱ እቅፍ የወረደ የበረከት ጠልን ድንግል እንደተቀበለች፣ ሁላቸው ሴቶች ከዚያ ጠል ሳይነካቸው ለመሸከም ዝግጁ አልነበሩምና። ዳግመኛም ብዝቲቱ ግምጃ ደረቆና ተገኘች። ምድር በመለዋ ከዝናብ ካፊያ የተነሳ የለመለመች ስትሆን ሁላቸው ሴቶች ከተፈጥሮው ዘር ነጠብጣብ የተነሳ ሲጸንሱ ድንግልን የዘር ነጠብጣብ እንዳልነካት ድንግል ግን በዚህ ስርዓተ ተፈጥሮ ከነርሱ ጋር ስላልተባበረች የመጽነሷ ምስጢር ልዩ ነው፣ የመውለዷ ምስጢር ልዩ ነው በማለት በእውነት በእውነት ይመስለዋል። ስለዚህ እስመ ብኪ ጠለ ተአምር እንተርደቶ ነጸረ ጌዲዮን ሀበ ሰፋ አምሳለ ኪ ጸምረ በማለት በእውነት ተአምር ጠል የወረደባት ጠለ ምሕረት ኢየሱስ ክርስቶስን በማህፀኗ በግብረ መንፈስ ቅዱስ ፀንሳ ወለደች። ጌዲዮን የተመለከታት ብዝት ግምጃ የቅድስት ድንግል አምሳ መሆኗን አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ ደርሰዋል። 2014 ጥቅምት 21 በሚቆመው ማህሌተ ጽጌ ላይ እንግዲህ የልዩ ምስጋናዋ ይደርስላታል። የቅድስተ ቅዱሳን የድንግል ማርያም ረድኤቷ፣ በረከቷ፣ ንጽህናዋ፣ ቅድስናዋ ጣይ መፍቅሯ ከሁላችን ጋር ይሁን እላለሁ። ሌላ ደግሞ በላይ ቤት የሚቆም አለ። እሱንም በመጨረሻ እነግራችኋለሁ። እንዘ ታቅፍዮና ክበበ ጌራ ወርቅ እንዳለፈው መጀመሪያው ሳምንት ላይ ስለተረጎምሁት እዛ ላይ ሄዳችሁ ብትሰሙት መልካም ይመስለኛል ብዬ ወደዛ ጠቁማችኋለሁ። ቀጣዩ ማህሌተ ጽጌ እንዲህ ይላል ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ወዘመነ ፍሬ ጽጋብ ዘአመተ ረሃብ ፍዳ ብኪ ተአምረ ዘይቤ ዩኤል ነብይ ኤልዳ ያንጸፈጽፍ እማድባሪሁ ወእማውግሪሁ ለይሁዳ ፀቃዋ መዓር ቅድው ውሃሊብ ጸዓዳ ይንግዳ አበባ ዘመን ይሆንሽ የትንቢት አዝመራ ማርያም በረሃብ ዘመን ፈንታም የጥጋ ፍሬ ዘመንን ይሆንሽልን። ነጭ ወተት የሚጣፍጥ የማር ወለላ ከይሁዳ ተራሮችና ኮረብቶች ይንጸፈጸፋል ሲል የኤልዳ ነብይ ኢዩኤል የተናገረው ትንቢት በአንቺ ታወቀ፣ በአንቺ ተረዳ። በማለት እንግዲህ እጅግ እጅግ የሚገርም ከትንቢተ ኢዩኤል የእመቤታችን አምሳል ተነግሯልና ያንን በመጥቀስ በእውነት ያንን በመጥቀስ ሊቃውንቱ ደርሰውላታል። በረከቷ ረድኤቷ አይደርብን። ኢዩኤል፣ የሁለቱ ነገድ ነቢይ የነበረው ኢዩኤል እንዲህ ይላል። በተለይ በምዕራፍ 3 ቁጥር 18 ላይ እንዲህ ይላል፤ በዚያም ቀን እንዲህ ይሆናል ተራሮች መዓርን ያንጠበጥባሉ ኮረብቶችም ወተትን ያፈሳሉ፣ በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ፣ ከእግዚአብሔር ቤት ምንጭ ይፈልቃል ይላል። ይሄ በጣም የሚገርም ትንቢት ነው። ይኸውም እንግዲህ ነቢየ እግዚአብሔር ዩኤል የተናገረው ትንቢት የሚያስረዳው ምንድን ነው? አምስት ሺህ ከአምስት መቶ ዘመን ሲፈጸም በረሃበ ነፍስ፣ በጽምአ ነፍስ፣ በነፍስ ረሃብ፣ በነፍስ ጥም ስንሰቃይ የኖርነውን እኛን ለማዳን የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ምግበሩ ሁባን ክርስቶስ ከቅድስት ድንግል ማርያም ተወልዶ ስትየጽመዋን ኢየሱስ ክርስቶስ የተጠሙት መጠጣቸው ከቅድስት ድንግል ማርያም ተወልዶ የሚያደርገውን ነገር ኢዩኤል ሲናገር ነበረ። ይኸውም እንግዲህ ምን ይላል? በዚያም ቀን እንዲ ሆናል ተራሮች መዓርን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ በማለት በማር የተመሰለች ኦሪትን በወተት የተመሰለች ወንጌልን በተራራ በተመሰሉ በሐዋርያት በኮረብታ በተመሰሉ በሰባ ሁለቱ አርዴት እንድነገሩ ማድረጉን ሲናገር ነውና ማርና ወተት ያፈሳሉ በማለት ይህንን ነገር የተናገረው መዓር የተባለችው እንግዲህ ኦሪት ናት። እንደሚታወቀው ማር ሲነኩት

ማይለቅ ይመስላል ግን በውሃ ስትታጠቡት ወዲያው ይለቃል። እንግዲህ ኦሪትም ስትሰራ ኦሪትም ስትሰራ ለጊዜው ማታልፍ መስላ ነበረ። በኋላ ግን አልፋለችና በማሪ መስላታል። ወተት ወንጌል ናት። ወተት ይላሉ ሊቃውንት አባቶቻችን። ወተት ለጊዜው የሚለቅ ይመስላል ግን አይለቅም። ወንጌልም ስትሰራ የምታልፍ ትመስል ነበረ ግን አላለፈችም። እስከ ለተመጽሐት ትነገራለችና በተለይ ዐሠርቱ ቃላትን እና ወንጌልን በተራራ በተመሰሉ በሐዋርያት እንድትነገር ያደርጋል። ከተራራ ማለቱ ተራራ ከፍ ያለ እንደሆነ ሐዋርያትም ልዑላን ክቡራን መሆናቸውን መናገር ነውና፣ በኮረብታ በተመሰሉ ደግሞ ኮረብታ ዝቅ ያለ እንደሆነ የሐዋርያት ተማሪዎች 72 አርዲት ናቸው፣ በእነሱ እንድትነገር ለማድረጉን ሲያጠይቅ እንግዲህ፣ በዚያም ዘመን እንዲሆናል በማለት በተለይ ተራሮች ማዕረን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ ይላል። እንግዲህ ፈፋዎች ሁሉ ውሃን ያጎርፋሉ ከእግዚአብሔር ምንጭ ይፈልቃል በማለት እንግዲህ እንደምታውቁት ከቤተ እግዚአብሔር በምንጭ የተመሰለ ልጅነት ስጋ ወደሙ እንዲሰጠን እንደሚያደርግ ሲናገር ነው። ይኸውም እንደምታውቁት የክብር ባለቤት ጌታችን በመስቀል ተሰቅሎ ሳለ ከወታደሮች አንዱ ለንጊኖስ ሚባል ጌታን አለነ የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ትኩስ ደምና ንጹሕ ውሃ ፈሰሰ። ያ ትኩስ ደም ለመጠጣችን ነው። ንጹሕ ውሃ ደግሞ ለጥምቀታችን ነው። ልጅነት ነው። ካህኑ ውሃውን በብርት አድርጎ በባረከው ጊዜ ውሃው ተለውጦ በግብረ አምላካዊ ከጌታ ቀኝ ጎን የፈሰሰ ማየገቦን ይሆናል። የጎኑን ውሃ ይሆናል። በዛ ተጠምቀን ልጅነትን አግኝተናል። ከስላሴ ዳግመኛ ተወልደናልና ከቤተ እግዚአብሔር ምንጭ ይፈሳል ይፈልቃል ማለቱ በእውነት ልጅነት እንደሚሰጥ ያመለክታል ማለት ነው። ስለዚህ ይሄን ሁሉ ልጅነትን ስጋው፣ ደሙን፣ ወንጌልን የሰጠንን ጌታ ደግሞ ቅድስት ድንግል ማርያም ወልደዋለችና ይሄ ብኪት አምረ በአንቺ ይሄ ነገር ታወቀ፣ ተረዳ በማለት አባ ጽጌ ብርሃንና አባ ገብረ ማርያም ዘደ ብርሃንታ ቅድስት ድንግልን ይመስግነዋታል። በተመሳሳይ መልኩ አባ ጊዮርጊስም ምን ይላታል? በእንዚራ ስብሃት መጽሐፉ ላይ ወአንቲ ካይበለ ዩኤል ነቃ በረከቱ፣ ዳግመኛም የኢዩኤል የበረከቱ ምንጭ አንቺ ነሽ በማለት እንግዲህ ይጽፍላታል። በመዓዛ ቅዳሴ መጽሐፉ ላይ ደግሞ ምን ይላል? የኤልዳ ነቢይ የእዩኤል የምንጩ ቦታ የይሁዳ የማዕሮ ወለላ የእውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ነይ በማለት እንግዲህ እጅግ የሚገርም ምስጋናን ያቀርብላታል። እና ብደግሞ ደስ ይለኛል የኤልዳ ነቢይ የእዩኤል የምንጩ ቦታ የይሁዳ የማር ወለላ የእውቀት የውቀት መፍለቂያ የህይወት የደህንነት መገኛ ከሚሆን ልጅሽ ከኢየሱስ ክርስቶስ ጋር በረድኤት ነው ይላታል። ቅዱስ ኤፍሬምም ምን ይላታል? እጅግ ጣፋጭ መዓዛ ያለው ፍሬን የምታፈራ የወይን ዛፍ ናት፣ ከእግዚአብሔር ቤት የምትንቆረቆር ምንጭ ናት በማለት እንግዲህ ኤፍሬም ሶሪያዊም በምስጋናው ላይ ያነሳታል። ስለዚህ ቅዱስ ድንግል ማርያም ምግበር ሁባን ስትየጽሙዋን ኦሪትን ወንጌልን የሰራ የክብር ባለቤት ልጅነትን የሰጠን ስጋውን ሰውና ደሙን የሰጠን ጌታችን አምላካችን መድኃኒታችን ህይወታችን ንጉሳችን ብርሃናችን ፀሐያችን እረኛችን የህይወት እንጀራችን የህይወት መጠጣችንን ወልዳልናለችና ይሄንን እንግዲህ ሊቁ ይሄንን በማንሳት እንግዲህ ቅድስት ድንግልን ያወድሳታል ማለት ነው። ስለዚህ ኦርቶዶክሳውያን ምእመናን ማህሌተ ጽጌ ሲቆም ይሄ ሁሉ ምስጢር በሊቃውንቱ ሲዜም ምስጋናውን ከማቅረብ ባለፈ በጣዕመ ዜማ ባለፈ ደግሞ ምስጢሩን እዛ ቆማችሁ በማሰብ በማመስጠር በመረዳት ከበረከቱ ተቋዳሽ እንድትሆኑ ያው መልእክቴን አስተላልፋለሁ። እንዘ ታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይ ሕመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንይርግቤ የተናዝዝን የምላህ ሰናይ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ ያው እንዳለፈው ነው። ነጭም ቀይም አበባ ልጅሽን ታቅፈሽ በተአምርና በንጽህና እለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ከሀዘን ከለቅሶ ታረጋጊን ዘንድ ነይ መልካማዬ ደስተኛ ከሆነው ከገብርኤልና ና እንዳንቺ ርህሩ ከሆነው ከሚካኤል ጋራ ነ የሚለው ምስጋና እጅግ ደስ የሚያሰኘው ምስጋና ስዕለ ማርያም ወጥቶ እየታጠነ ምቤታችን ደግሞ ንይ ስንላት በረዳኤት መታ ማይሌት የቆሙትን ወዳጆቿን ሁሉ ምትባረክበት በመሆኑ ይሄንን ትርጓሜው እንዳለፈው ነው። ሌላው ክበበጌራ ወርቅ ጽሩይ ምንቆ ባህሪ ዘያሀቱ ዘተጽፈ ብኪ ትእምር ተስሙ ወተስከረሞቱ አክለጽጌ ማርያም ለ ጊዮርጊስ ቀጸላ መንግስቱ አንት ኩሎ ታሰግድ ይሎቱ ወለኪኒ ሰግዱቱ ትርጓሜው እንዳለፈ ነው። ስለዚህ ኩራን ሚመናና ሚመናት ትመስልም ኪን በደንብ አድርጋችሁ ምስጋናዋን በመቆም ቀጥሎ ደግሞ ስብሃተ ፍቅር ኪ ማርያምን እብላቤ ደግሞ ቅድም የነገርኳችሁን ስለ ኢዩኤል ነብይ ኢዩኤል ያየውን ሁሉ በመቆም ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤቷን በረከቷን ፍቅሯን ሰዋ እንድትሳተፉ መልእክቴን በማስተላለፍ የዛሬውን መርሃ ግብር እንፈጽማለን። በሚቀጥለው ሳምንት ደግሞ የሚቆመውን የማህሌተ ጽጌ ምስጋናዋን ይዤላችሁ እቀርባለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። የእመቤታችን ረዳቷ በረከቷ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።